ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። በትራንስፖርት ክፍያ ለመግባባት በተፈጠረ ግጭት የአራት ሰዎች ሕይወት ማለፉ ተገልጿል። ዝርዝር አለ። ፕሬዝዳንት ዶናልድ ትራምፕ ናይጄሪያ በክርስቲያኖች ላይ የጅምላ ጭፍጨፋ እየፈጸመች ነው ሲሉ ከሰው አሜሪካ በናይጄሪያ ላይ ወታደራዊ እርምጃ ልትወስድ እንደሆነም ገልጸዋል። ዝርዝር አለ። መቀመጫውን ዋሽንግተን ያደረገው ወርልድ ጀስቲስ ፕሮጀክት የተባለ ለትርፍ ያልተቋቋመ ተቋም ባወጣው የ2025 የሕግ የበላይነት መረጃ ጠቋሚ ኢትዮጵያ በሕግ የበላይነት አተገባበር ከዓለም ከ143 ሀገራት 132ኛ አስቀምጧታል። በዝርዝሩ የምትሰሙት ይሆናል። በኮኖሬል ደመቀ የሚመራው አስተዳደር ፈርሷል ሲሉ አቶ ጌታቸው ረዳ ተናግረዋል። የምትሰሙት ይሆናል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከር ቀጣናዊ ተጽዕኖዎችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር አስታወቀ። ኤርትራ ከግብፅ የጦር መሳሪያ ማምጣቷን የሚጠቁም አንድ መረጃ ወጥቷል። በዝርዝሩ ትሰሙታላችሁ። መልእክተኛው በቅርቡ በተነሳበት ውዝግብ ላይ ምላሽ ሰጥቷል። ምላሹ ምንድነው? አብራችሁን ስትቆዩ እናሰማችኋለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሁለት የጭነት ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ከትላንት በስቲያ ጥቅምት 22 ቀን 2018 ዓ.ም ምረት ጀምሮ መመላለሳቸውን የሳተላይት ምስሎች ያሳያሉ። አይኤል 76 ዲ የሚባል የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም ሲ 130 ኤች ከሚባል አነስተኛ ኩርጎ ጋር ምጽዋ አርፈዋል። ሁለቱም የዕቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቄ ወደ ግብጽ ካቀኑ ቀን ጀምሮ ለሁለት ቀናት ያህል ከአየር ማረፊያው ጠፍተው የነበረ ሲሆን ያለውን ከትላንት በስቲያ በድጋሚ የተመለሱ ሲሆን ምናልባትም የጦር መሳሪያ ጭነው እንደተመለሱ ተገምቷል። የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሉን በማጠናከርና ቀጣናዊ ተጽዕኖዎችን በመፍጠር ላይ መሆኑን የሀገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ሕዝብ በትግርኛ ባሰራጨው ጽሁፍ ላይ አስታወቀ። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጣናዊ ግጭትን ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስቴሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብርን ለማጠናከር ጥረት እያደረገች መሆኑን ገልጸዋል። ሚኒስቴሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግደታ የለባትም ብለዋል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ ፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳ በመቀስቀስ ላይ ነው በማለት ሚኒስቴሩ ወቅሷል። በኮሎኔል ደመቀ የሚመራው አስተዳደር ፈርሷል። ኮሎኔል ደመቀ ዘውዴን ጨምሮ እንኳን ደህና መጡ አመራሮች የአማራ ተናጋሪዎች ሳይሆኑ ትግርኛ ተናጋሪዎች ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። ጌታቸው ረዳ ትላንት በወመራ ቆይታቸው ላይ ቃለ ምልልስ አድርገው፣ በቃለ ምልልሱ ላይ በኮሎኔል ደመቀ የሚመራው አስተዳደር ሊፈርስ መወሰኑን ተናግረዋል። በተጨማሪም በአሁኑ ጊዜ ወልቃይቱን የሚያስተዳድሩት አመራሮች የአማርኛ ተናጋሪዎች ሳይሆኑ የትግርኛ ተናጋሪዎች ናቸው ብለዋል። የጌታቸው ረዳ ንግግር ተከትሎ የዞኑ አስተዳዳሪ አቶ ሸተ ደምለው አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም፣ የፈረሰው ህወሓት ብቻ ነው ብለዋል። መልእክተኛው በቅርቡ በተነሳበት ውዝግብ ላይ ምላሽ ሰጠ። ከሰሞኑ በማህበራዊ ሚዲያ ላይ መነጋገሪያ በሆነው ጉዳይ ላይ መልእክተኛው ምላሽ ሰጥቷል። እሱ እንደሚለው አፋር አካባቢ በመሄዱ ምክንያት በቂ ኔትወርክ ባለማግኘቱ ምክንያት ምላሽ መስጠት ዘግቶብኛል ይላል። አፋር አካባቢ ሄጄ ስለነበር በቂ ኔትወርክ አላገኘሁም፣ ቶሎ መልስ ባለመስጠት ይቅርታ ይደረግልኝ። በአንድ ጀንበር ከደግ ስም ወደ ቀማኛ መውረዱን ማየት መቆጨቱን ገልጿል። መልስ እስኪሰጥበትን መጠበቅ መልካም እንደነበርም አመላክቷል። አባተ አባታችን መኪናው ስልክ ጽፎ ሰጥቶኛል ማለታቸውን በስተት እንደሆነና እሱ ምንም ስልክ እንዳልሰጣቸው አረጋግጧል። አባታችን በተደጋገኝ ባላደራው ነው ማለታቸውን በስተት ሊሆን እንደሚችል ገልጿል። እሱ ራሱ መልእክተኛው እንደሆነ አብራርቷል። መልእክተኛውና ባላደራው እኔና ባላደራው ፍጹም የተለያየን ሰዎች ነን ያለ ሲሆን ይህንንም ለማረጋገጥ በቅርቡ በአንድ ሚዲያ ላይ እንደሚቀርብ አስታውቋል። የአባታችን ሀቅ ለማወቅ በስልክ ልውውጦች ባስገቡበት አካውንት ማወቅ እንደሚቻልና አቃቸው ይመለስላቸዋል ብሎ ተስፋ እንደሚያደርግ ግም ተናግሯል። ከዩሃ ሚዲያ ጋር በስልክ ምላሽ መስጠቱንና ቪዲዮው ሲለቀቅ ማየት እንደሚቻልም ጠቅሷል። መረጃው የጉርሻ ፔጅ ነው። መቀመጫውን ዋሽንግተን ያደረገው ወርልድ ጀስቲስ ፕሮጀክት ደብሊው ጂፒ የተባለ ለትርፍ ያልተቋቋመ ተቋም ባወጣው በ2025 የሕግ የበላይነት መረጃ ጠቋሚ ኢትዮጵያ በሕግ የበላይነት አተገባበር በዓለም ሀገራት ዝቅተኛ ደረጃ ላይ መቀመጧን አስታወቀ። ሪፖርቱ ኢትዮጵያ በዓለም አቀፍ ደረጃ ከ143 ሀገራት 132ኛ ደረጃ ላይ ያስቀመጣት ሲሆን ይህም ካለፈው ዓመት የሁለት ነጥብ አራት በመቶ ውጤት መቀነሱን ያሳያል። በክልል ደረጃም ከሳሐራ በታች ካሉ ይገኛሉ 34 የአፍሪካ ሀገራት 34 ተኛ ደረጃ ላይ ተቀምጣለች። በተለይም በመሠረታዊ መብቶችና በግልጽ የመንግሥት አሰራር ኦፕን ገቨርመንት ምድቦች ኢትዮጵያ ከዓለም ሀገራት ግርጌ መሆኗን ሪፖርቱ አመላክቷል። ሪፖርቱ ይህንን ክስተት የህግ የበላይነት መዳከም ሲል የገለጸው ሲሆን ዋና መንስኤውም የአምባ ገነናዊ አዝማሚያዎች መስፋፋትና የሲቪል ምህዳር መጥበብ መሆኑን ጠቅሷል። ይህ ሀሳብን በነፃነት የመግለጽ መብት ኢትዮጵያን ጨምሮ በ73 በመቶ የዓለም ሀገራት ላይ መዳከሙን ክ በዓለም አቀፍ ደረጃ ዴንማርክ፣ ኖርዌይ እና ፊንላንድ የመረጃ ጠቋሚውን ሲመሩ ቬንዙዌላ በመጨረሻ ደረጃ ላይ ተቀምጣለ። ዶናልድ ትራምፕ ናይጄሪያን በክርስቲያኖች ግድያ ምክንያት በድጋፍ ማቋረጥና በወታደራዊ እርምጃ አስጠነቀቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጀሪያ የክርስቲያኑ ግድያ እንዲቆም ጠንከር ያለ ማስጠንቀቂያ አስተላልፈዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ የናይጀሪያ መንግስት የክርስቲያኖችን ግድያ ካላቆመ አሜሪካ የምትሰጠውን ድጋፍ ወዲያውኑ ታቆማለች፣ እናም ደግሞ ወታደራዊ እርምጃ እንወስዳለን ብለዋል። ይህ መግለጫ በአሜሪካና በናይጀሪያ መካከል ያለውን ዲፕሎማሲያዊ ግንኙነት ውጥረት ውስጥ እንደከተተው በርካታ ተንታኞች እየገለጹ ይገኛሉ። በትራንስፖርት ክፍያ አለመግባባት በተፈጠረ ግጭት የአራት ሰዎች ህይወት ማለፉ ተገለጸ። ትናንት ወልቂጥ የከተማ በተለምዶ ካምፕ 99 ተብሎ በሚጠራው አካባቢ በአንድ ባጃጅ አሽከርካሪና በተሳፋሪ መካከል በክፍያ ታሪፍ አለመግባባት ጸብ የተነሳ የባጃጅ አሽከርካሪ ህይወት አልፏል። ሌላ ጊዜ ከካምፕ ዘፈር ጠረንቆ የበቆሎ ማሳ ድረስ 600 ብር ይከፍል የነበረ ሲሆን ሹፌሩ 800 ብር ካልሆናል ሄድን በሚል የተጀመረ ጸብ መሆኑን ከስፍራው ያገኘነው መረጃ ያሳያል። በአጸፋው የሟች ቤተሰቦች እና ወዳጆች ተረንቆ የበቆሎ ማሳ ተሰባስበው በመሄድ በአካባቢው በቀን ስራ ላይ ተሰማርተው የነበሩ የገዳይ ቤተሰቦች ላይ ጥቃት በመፈጸም ሶስት ሰዎች የተገደሉ ሲሆን አንዱ በጽኑ ተጎድቶ በወልቂጤ ዩኒቨርሲቲ ሆስፒታል ሕክምና እየተደረገለት ይገኛል። ውድ አድማኝ ተመልካቾቻችን ለሰዓቱ ያዝናቸው አጫጭር መረጃዎች እንዲህ ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ